ሴት ልጅ እንደዚህ አይነት ችግር ሊገጥማት ስለሚችል ነው፣ በአላህና በመጨረሻው ቀን የምታመን ሴት ልጅ ሙስሊም ያለማህረም እንዳትጓዝ የተባለ። ቢስሚላሂ ራህማን ራሂም። እህላሱ ስለ ሰዎች አስተያየት አለማሰብ ከሆነ ከሀያ እንዴት ነው የምንለየው? የሚጻረሩ አይሆኑም የሚል ጥያቄ ነው። በመጀመሪያ ደረጃ ሁለት ነገሮች ሸሪአ ላይ የሚያስፈልጉ የተደነገጉ አላህ ዘንድ የሚወደዱ መሆናቸው ከተረጋገጠ በምንም መልኩ እንደማይጋጩ ልናምን ይገባናል። የተጋጩ ከመሰለን የኛ የራሳችን የአመለካከት የግንዛቤ ችግር ነው ሊሆን የሚችለው እንጂ ሁለቱንም ነገሮች አላህ ወዶ ፈቅዶ ደንግጎ አንዱ ሌላኛውን የሚጻረር አይሆንም። ሁለቱም የኢማን አካል ናቸው። ነቢያችን ስላት ወሰላም ሀያ የሌለው ሰው ኢማን የለውም ብለዋል። ኢክላስ ደግሞ የስራዎች ሁሉ መሰረት ነው። ማንኛውም ስራ ኢክላስ ሲኖረው ነው ተቀባይነት የሚያገኘው፣ ጥቅም የሚኖረው። ሀያ ማለት ለመልካም ስነ ምግባር የሚገፋፋ የሚያነሳሳ፣ ከመጥፎ ተግባርና ሐቅን ከማጉደል የሚከለክል ውስጣዊ ስነ ምግባር ማለት ነው።

አላስፈላጊ አስነዋሪ ማይገቡ ተግባሮችን፣ ድርጊቶችን እንቅስቃሴዎችን መተው ማለት አላህን ተባረከ ወተዓላ በማክበር በማፈር የአላህን ባሮችን በማፈር ሀያ የኢማን አካል ነው። ኢማን ማለት እክላስ ነው። ኢማን ያለው ሰው ነው ሲጀምርም ሀያ ሚያደርገው። እክላሱ ኢማኑ ራሱ ለሀያ ይገፋፋል፣ ሀያ እንዲኖረን ያበረታታል። ኢማኑ ኢኽላሱ ሙሉ የሆነ ሰው ነው አላህን የሚያከብረው የአላህ ባሮችን የሚያከብረው። ኢማን ኢኽላስ የጎደለው ሰው ነው አላህን ማክበር ስቶ ወንጀል የሚሰራው የአላህ ባሮችን ማክበር ስቶ ወንጀል የሚሰራው። ሆኖም ሀያ ብዙ አይነት ነው። ለአላህ የሚደረግ ሀያ አለ፣ ለመላይኮች የሚደረግ ሀያ አለ፣ የትልልቅ ነፍሶች ሀያ አለ። ይሄ እኔን አይመጥንም፣ እንዲህ አይነት ቦታ ላይ እኔ መገኘት የለብኝም፣ የአላህ ባሪያ ነኝ ሙስልም ነኝ ብሎ ነፍስን ከፍ ማድረግ የሀያ አካል ነው ከኢማን ጋር የተያያዘ ነው ስለዚህ ሁለቱ አይጣረሱም አይጋጩም አንዱ ሌላኛውን የሚያጠናክር ሌላኛው ጥያቄ ባለቤቴ ሀገር ነው ያለው እኔ ሳልሰማ ጠንቋይ ቤት ሄጄ ነበር አለኝ ለምን ሄድክ አምነህበት ነው ስለው የማምነው አላህን ነው አለኝ ይህ እንዴት ይታያል ምን ማድረግ ነው ያለበት እኔስ ጋር የሚያገናኘው ነገር አለ ያብራሩልኝ የሚል ጥያቄ ጠንቋይ ጋ ሄዶ እሱን ጠይቆ ሚለውን አምኖ መቀበል ኩፍር ነው፣ ከእስላም የሚያወጣ ባያምኑ እንኳ ዝም ብለው ሄዶ መጠየቁ የአርባ ቀን ሶላት ዋጋ እንዳይኖረው ያደርጋል። ስለዚህ አንድ ሰው ጠንቋይ ጋ ሲሄድ የሩቅን ያውቃል ችግርን ይፈታል ብሎ ከሆነ ሄደው፣ ይሄ ኩፍር ነው። ተውበት ማድረግ እምነትን ማደስ ያስፈልጋል ከላይ ጥያቄው ላይ እንደተባለው በቃሉ እንዳለው በልቡም ጭምር የሚያምነው በአላህ ሆኖ ዝም ብሎ ብሎ ከሆነ ሄደው እሱ የሩቅ ያውቃል ብሎ ሳያምን እንዲሁ ዝም ብዬ ልጠይቀው ብሎ ከሆነ ሄደው ኩፍር ደረጃ ከስላም የሚያስወጣ ተግባር አይደለም። ነገር ግን የአርባ ቀን ሶላት ዋጋ እንዳይኖረው ያደርጋል። ለዚህ ተውበት ብቻ ይበጀዋል። ባል ያጠፋው ጥፋት እሱን ነው የሚመለከተው፣ ወንጀሉ ራሱ ነው የሚጠየቀው። ኩሉ ነፍስን ቢማከሰበት ረሂና ነው ወላተዚሩ ዋዚረቱን ውዝረ ኡኽራን አንዲት ወንጀል የሰራች ነፍስ የሌላን ሰው ወንጀል አትሸከምም ነፍስ ሁሉ በሰራችው ስራ ትያዛለች ነው ራሷ ቁርአኑ ሐዲቱ የሚለው ይሄ ኒካሁም በተመለከተ ከሆነ ጥያቄው ሁኔታዎች ታይተው መስፈርቱ ተሟልቶ እሱ ጠንቋይ ጋ በመሄዱ ከፍሯል ከተባለ እንደዚህ አይነት በመክፈሩ ምክንያት ንካሑ ለጥያቄ የቀረበ ሰው ሁኔታው ይታያል። ጋብቻ ሁኔታው ይታያል። ኒካህ አስሮ ኒካህ ካሰረላት ሴት ጋ አብረው ሳይሆኑ ግንኙነት ሳያደርጉ በፊት ከሆነ የሚያከፍርን ተግባር የፈጸመው ኒካሑ ወዲያውኑ ይፈርሳ። ወላቱምሲኩ ቢዒሶሚል ከዋፊር ላሁን ነሒሉን ለሁም ወላሁም የሒሉነ ለሁን የሚሉ አንቀጾችን ማስረጃ መሰረት በማድረግ የካፈርን ኒካህ ይዞ መቀጠል አይቻልም። የከፈሩ ካፍር የሆኑ ወንዶች ለሙስሊም ሴቶች፣ ሙስሊም ሴቶች ለካፍር ወንዶች ሀላል አይደሉም፣ አይፈቀዱም ተብሏል። ይሄን የምንለው ግለሰቡ መክፈሩ ከተረጋገጠ ነው። ያደረገው ነገር አወሱን ያከፍረዋል ከተባለ ነው። አንድ ሰው ከፍረዋል ለማለት መሟላት ያለባቸው መስፈርቶች አሉ። ከዚህ ይሄ ከተረጋገጠ ኒካህ አስረው ግንኙነት ሳያደርጉ ግንኙነት ማድረግ የሚችሉበትን ያክል ተገልለው ሳያሳልፉ በፊት ከሆነ ይህ የሆነው ወንዱ የሚያከፍር ተግባር እንደፈጸመ ወይም ቃል እንደተናገረ ወዲያውኑ ኒካሑ ይወርዳል። ነገር ግን ኒካህታ ስሩ አብረው መኖር ከጀመሩ በኋላ ከሆነ የሚያከፍር ነገር ባልዘንድ የተገኘው የተወሰኑ የፍቅህ ሊቃውንት ዘንድ ሒዳዋን ሳጨርስ ወደ ኢስላም ከተመለሰ ጋብቻቸው ላይ መቀጠል ይችላሉ። ወደ እስላም ሳይመለስ በፊት ሄዳው ካለቀ ደግሞ ጋብቻቸው ይፈርሳል። መማለስ ከፈለጉ እሱ ሰልሞ ተስተካክሎ ማለት ነው፣ እንደ አዲስ ነው ኒካህ የሚያስሩት የሚል አቋም አላቸው። ሌሎች ደግሞ የሚያከፍር ተግባር እንደፈጸመ ወዲያውኑ ኒካሁ ይወርዳል፣ ተጋብተው አብሮ ይኖሩ እንኳ ቢሆኑ የሚል አቋም አላቸው። ከዚህም በተጨማሪ ሄዳም ካለቀ በኋላ ቢሆን እሷ ሌላ ባል እስካላገባች ድረስ እሷ ከፈቀደች አብሮ መኖር ይችላሉ። ዋናው ዒዳው እንዳለቀ እሷ ለማግባቷ እሱ ቶብቶ ሲመጣ ሺ ብላ መቀበሏ ነው። ባለቤት የብሎ አስገድዶ መኖር አይችልም። በመክፈሩ የጋብቻ ትስስራቸው ሳስቷል። የግድ ኒካህ ካላሰርክም አይባልም። በመሰረቱ ኒካህ ነበራቸው። በመክፈሩ ምክንያት ነው ግንኙነታቸው የቆመው ከተስተካከለ ሌላ ባል ሳታገባ ከተወበተ በኒካህ መከተል ይችላሉ የተባለበት ሁኔታ አለ። በጥቅሉ ሶስት አይነት አስተያየቶች አሉ። ከእነዚህ አስተያየቶች ውስጥ የተሻረ የሚባለው በሻፊዕያና በሐንበልያ የፊቅህ ሊቃውንት አስተያየት ተመራጭ የሆነውን ዕዳዋን ሳጨርስ በፊት ከተመለሰ አብሮ መኖር ይችላሉ፣ ድጋሚ ኒካህ አያስፈልግም። ዕዳው ካለቀ በኋላ ከሆነ የተመለሰው በአዲስ ኒካህ መመለስ አለባቸው የሚለውን መከተሉ የተሻለ ይሆናል። እሷ ሳታገባ በፊት ተውብቶ ከተስተካከለ ሌላ ባል እስካላገባች ድረስ ኒካሁ እንዳለ ነው የሚቆጠረው በሚለው መሄድም ማስረጃዎች ያሉት አስተያየት ነው። ስለዚህ ጠንቋይ ጋር በመሄዱ ከፍሯል ከተባለ ይህ የሆነው በአጭር ጊዜ ውስጥ ከሆነ ተነግሮት የሚያከፍረውን አይነት አካሄድም ሄዶ ከነበረ ኢማኑን ካስተካከለ አብሮ መቀጠል ይቻላል። መጨረሻ ላይ በተጠቀሰው አስተያየት መሰረት ተውበት አድርጎ ተስተካክሎ ኒካሁን ማሰር ሳያስፈልግ ምንም ያክል ጊዜው ረጅም ቢሆን አብሮ መቀጠልም ይቻላል። ዋናው እሱ መተውበቱ፣ ሁለተኛ ወደ ጠንቋይ ወደ ሸይጣን አገልጋይ አለመሄዱን ነው። ከጋብቻው በፊት ሊያሳስብ የሚገባው የኢማኑ ጉዳይ ነው። አምኖበት ከሆነ ሄደው ነቢ ላይ በወረደው ሸሪያ በቁርአን ክዷል፣ ከፍሯል ማለት ነው በሐዲሱ መሰረት ያውቃል ብሎ ሳይሆን የሩቅን ያውቃል ብሎ ሳይሆን ዝም ብሎ ከሆነ ሄደውም አደጋ ነው። ያርባ ቀን ሶላቱ ዋጋብስ ይሆናል። ለዚህ መተውበት ሙስልም በአላህ ተባረከ ተዓላ መብቃቃትና አላህን ከችግር አውጣኝ ብሎ መለመን ይገባዋል። ሌላኛው ጥያቄ ሰውነታችን ስንታጠብ ለሙቀት ብለን ከሆነ የግድ እስከ ጸጉራችን መታጠብ አለብን የሚል ጥያቄ ግዴታ ትጥበት ሲሆን የጀናባ ትጥበት ሲሆን። ከወራባ ደም ከወሊድ ደም ሴቶች ሲጠሩ የሚታጠቡት ትጥበት ሲሆን እንደዚሁ ግዴታ ነው በሚሉ ዑለሞች አስተያየት ተኬዶ የጁማ ትጥበት ሲሆን ይህኔ ሙሉ ሰውነት ከእያንዳንዱ ጸጉር ስር አጥፍር ስር ውሃ ማይደርሳቸው ቦታዎችንም እንደዚሁ ተኩረት ሰጥቶ ውሃ አስነክቶ ማጠቡ ግዴታ ይሆናል። ጸጉርንም ጨምሮ ማጠብ ጠብቆ ከተሰራ ውሃ ማይገባው ከሆነ መፍታቱም ጭምር ግዴታ ሊሆን ይችላል፣ እንደ ጸጉሩ ብዛት፣ አሰራሩ። ነገር ግን የሚታጠቡት እንዲሁ ለንጽህና ብቻ ተብሎ ሲሆን ሰውነትን ለማቀዝቀዝ ተብሎ ሲሆን ሙሉ ፀጉርን ሙሉ ሰውነትን መታጠቡ ፀጉርንም ጭምር ማጠቡ ግዴታ አይሆንም። በላጭ ነው፣ የተሻለ ነው ሊባል ይችላል። ንጽህናን ሙሉ ከማድረግ አንጻር ተመራጭ ነው ሊባል ብቻ ነው የሚችለው። ሌላኛው ጥያቄ አንድ ሰው ግመል ሲገዛ ይበል የተባለው ዱዓ እንስሳ ለገዛ ብቻ ነው ወይስ መጓጓዣንም ለገዛ ሰው ነው? አንድ ሰው መኪና ሲገዛ ይህን ዱዓ ማለቱ የተወደደ ነውን? አንድ ሰው ቤት ሲገዛስ የሚባል ዱዓ አለ ወይ? ያብራሩልኝ ጀዛኩም ኢላሁ ኸይራ የሚል ጥያቄ ነው። ግመል ሲገዛ የሚባለው ዱዓ ዝክር፣ አዎ መኪና መሰል የሆኑ ዘመናዊ መጓጓዣዎችን ሲገዙ ይባላል። ምክንያቱም ግመሉ የሚሰጠውን አገልግሎት መኪናው ስለሚሰጥ፣ አዲስ ቤት ሲገዛ የሚባል ራሱን የቻለ ዱዓ የለም። ነገር ግን የተኛውን ቤት ሲገባ የሚባለውን ዱዓ ለየት ባለመልኩ መልኩ ምን ጊዜም ቤት ስንገባ የምንለውን ዝክርና ዚክርና ዱዓ ነይቶ ማለት ይቻላል። ቤቶች ላይ ቁርአን ሲቀራ ሸይጣን ከዛ ቤት ይሸሻል በሚለው ጥቅል መረጃ መሰረትም ከመጀመሪያው ቤቱ ሸይጣን እንዳይቀርበው ሱረቱል በቀራ ይቀራ አንድ ቦታ ላይ ሲሰፈር አቡድ ብከሊማት ላሂ ታማት የሚንሸሪ ማከለቅ ማለት ተወዳጅ ነውና ለመጀመሪያ ጊዜ አንድ ቤት ላይ ሲሰፍሩ ሰዎች ሲጓዙ አንድ ቦታ ላይ ሲሰፍሩ ይህን ዝክር ያሉ እንደሆነ ምንም አይጎዳቸውም የሚለውን ሀዲስ ታሳቢ በማድረግ፣ አ ብከሊማት ላ ታማት የሚንሸሪ ማከለቅ ቢባል ከቤት ሸይጣንን ያርቃሉ የሚባሉ የቁራን አንቀጾች ሱረቱል በቀራ አያት ልኩርሲ ቁልዑት ብረብል ፈለቅ ቁልዑት ብረብናስ ቢቀራም መልካም ይሆናል። የተኛውም ጊዜና ሁኔታ ላይ ከጊዜዎች ከሁኔታዎች ጋር ተያይዞ ምሽት ላይ ንጋት ላይ ሲተኛ የሚባሉ አዝካሮች ከመሆናቸው አንፃር መጀመሪያ አንድ ቤት ላይ ሲገባ የቤቱን አድስነትም ጭምር ታሳቢ አድርጎ እነዚህ ድክርና ዱዓዎችን ማለት አንቀጽና ሱራዎችን መቅራቱ አንቀጽና ሱራዎችን መቅራት ይቻላል። ይሄ ግን አዲስ ቤት ሲገባ የሚባል ዚክር በሚል ራሱን የቻለ ዒባዳ ተደርጎ ሳይሆን በመሰረቱ የተደነገጉ ዒባዳዎች ናቸው። ለመጀመሪያ ጊዜ ቤቴ ስገባ ይበልጥ ቤት እንዲጠበቅልኝ በሚል ማድረግ ይቻላል። ሌላኛው ጥያቄ አዝካር በሙስበሃ ወይም በተመሳሳይ መቁጠሪያ መሳሪያ ማድረግ እንዴት ይታያል ያብራሩልን የሚል ጥያቄ ነው። ካሁን ቀደም በተደጋጋሚ ይሄው የፈትዋ ፕሮግራም ላይ ምላሽ ተሰጥቷል። ራሱን በቻለ ርዕስም ሰፋ ያለ ዳሰሳ ተደርጓልና እነዚህን ፈልጎ ማዳመጡ የተቻለ ይሆናል። ሙሰቢሐ ወይም ሱብሐ ከአመጣቱ ጀምሮ በዚህ ዙሪያ የኢስላም ሊቃውንት ምን እንዳሉ በስፋት ተዳስሷል። በላጩ በእጅ መቁጠር ነው። በእጅ ከቆጠረን በዝቶ እንሳሳት ለብዙ ሰዎች የሚሉት ሸሪዓ ሐዲት ላይ የተቀመጠው ከፍተኛ ቁጥር አንድ መቶ ነው። ከዛ በላይ ቁጠሩ ተብለን የታዘዝ ነው። ዚክር የለም ከዛ በላይ አንዳንድ አንድ ሱሐቦች በሺዎች የሚቆ በመቶዎች በሺዎች የሚቆጠሩ ተስቢሖችን ዝክሮችን ይሉ እንደነበረ ተነግሯል። እነሱም ቢሆን በመቁጠሪያ ይሉ ነበር አልተባለም። በላጩ በእጅ መቁጠሩ ነው። ነብይ ሰለላሁ ዐለይሂ ወሰለም በእጃቸው ነበረ የሚቆጥሩት። ሆኖም ይቻላል የሚሉ በርካታ ፉቃሃዎች አሉ። ኺላፈል አውላ ነው፣ ቢደረግ ችግር የለውም። ሱና ነው ብለን ሳናምን፣ ሱናው በእጅ መቁጠሩ ነው ከነቢ የተገኘው ነገር ግን እኔ በእጄ ስቆጥር እሳሳታለሁ፣ ትኩረቴ እዚያ ላይ ሆኖ እረሳለሁ፣ ሌሎችም ምክንያቶች አሉኝ የሚል ሰው ዋናው ዝክሩና ዝክሩን መቁጠሩ ሆኖ መቁጠር ያመንገዱ መንገዱ ሱብሃ መጠቀሙ ራሱ ኢባዳ አይደለም፣ ሱናም አይደለም። ነገር ግን መቁጠር የተደነገገውን የተፈቀደውን ዝክር በዚህ መቁጠር ነው እኔ የሚቀለኝ፣ ሱና ነው ብዬ ግን አላምንም ብሎ ከማመን ጋር አንድ ሰው ቢያደርግ በላጩን ትቷል። የሚገባው የሚሻለው በእጅ መቅጠሩ ነበረ። እንደ ወንጀል አይቆጠርም፣ ሱና ነው ተብሎ ሲያዝ እንዲሁ ለማይቆጥሩበት ነገር እጅ ላይ ያሽከረከሩ መዋል የዲን ሰው ነኝ እንዲባሉ አንገት ላይ አንጠልጥሎ እጅ ላይ አጣጥፎ አጥልቆ መሄዱ፣ ይሄ ነው የሚወገዘው፣ ይሄ ነው ያለምንም ጥርጥር የሚወገዘው። ሌላኛው ጥያቄ ሶላተ ለይል ሁለት ሁለት ረካዓ መሆኑን አውቃለሁ። ነገር ግን ዊትር ስሰግድ ሱረቱል አዕላና ሱረቱል ካፊሩን ቀርቼ አሰላምታለሁ። ዊትር ብዬ አስቤ አንዷን ብቻ ነው መስገድ ያለብኝ ወይ ሶስቱንም አንድ ላይ ዊትር ነው ብዬ ነው ማሰብ ያለብኝ? አከታትዬ ስሰግድ ዊትር ነው ብዬ አስቤ ነው ያደናገረኝ በመሃል ሳላሰላምት ነው ቢያብራሩልኝ፣ ጀዛኩምላህ ኸይር የሚል ጥያቄ። ከኢሻ ሶላት በኋላ እስከ ፈጅር አዳን ድረስ ባለው የሌሊቱ ክፍለ ጊዜ ውስጥ የሚሰገድ ሷላት ሁሉ ዊትር ተብሎ ሊጠራ ይችላል። ከዛ ውስጥ ግን ዊትር የምትባለው መጨረሻ ምትሰገደዋ ነጠላ ቁጥር ያላት ረከዓናት ሁለት ሁለት ሁለት ሰግዶ መጨረሻ ላይ አንድ መስገድም የመጨረሻው ዊትር ይባላል። ሁለት ሁለት ሰግዶ መጨረሻ ላይ ሶስት መስገድም ዊትር ይባላል። አንዳንዴ ዘጠኝ በመደዳ ሰባት በመደዳ አምስት በመደዳ ሶስት በመደዳ ሊሰገድ ይችላል ይሄም ዊትር ይባላል። የሌሊት ሶላት ሁሉ ዊትር ይባላል። እና ዋናው ሶላቱን የሌሊት ሶላት ብሎ ሌሊት ላይ ተነስቶ መስገዱን በላጩ ሁለት ሁለት ሁለት ረካ እየሰገዱ ቆይቶ መጨረሻ ላይ ሶስት በመደዳ በአንድ አተህያቱ መስገዱን በዚህ መልኩ የሚሰግዱ ከሆነ ሶስቱንም ሶስቱ ዊትር ተብሎ ይነየታል። ሁለት ሁለት ሁለት ሰግዶ መጨረሻ ላይ አንድ ብቻ መስገድም አንድ ብቻ በመስገድም ዊትር ማድረግ ይቻላል። ይሄኔ አንድ ነጠላ ብቻ ለመስገድ ካሰቡ የመጨረሻ ነጠላ አንድ ረካም ነው ዊትር የሚባለው። ሁለት ሁለት የሚሰግዱትን ያክል ሰግዶ ሶስት በመደዳ በመስገድ መዝጋት ከፈለጉ ደግሞ የመጨረሻ ሶስቱም ዊትር ይባላሉ። ሌላኛው ጥያቄ ማንኛውም ደርስ በኤርፎን እየሰማሁ ስራ እየሰራሁ በመሃል ለምሳሌ ሐማም እያጸዳሁ፣ መሰዳጃ ቤት ለማለት ነው፣ ደርስ የሚሰጠው አካል እንደማስረጃ ማስረጃ የቁርአን አንቀጽ ቢያነብ እንዴት ይታያል? ያው የአላህን ቃል ሐማም ውስጥ ያብራሩልኝ የሚል ጥያቄ። የአላህ ቃል ሐማም ውስጥ መሰዳጃ ቤት ውስጥ መቀራት የለበትም። ከትታ ሰው የሚቅራው ከአሁን ቀደም ከዛ በፊት ተቀርቶ ተቀቶ የተቀመጠም ቁርአን መጸዳጃ ቤት ውስጥ መቀራትም እዛ ውስጥ ሆኖ ተከፍቶ መሰማትም የለበትም። ከመጸዳጃ ቤቱ ውጪ ሆኖ ተከፍቶ ውስጥ ሆኖ ቢሰማ ይሄ ችግር የለውም። ይዞ ገብቶ ግን እዛ መስማቱ አግባብ አይደል። ምናልባት ገባ ወጣ እያሉ ከሆነና ቦታው ላይ መጸዳጃ ቤቱ ላይ በተለይ ዘመናዊ መጸዳጃ ቤቶች ቆሻሻው እዛ፣ ነጃሳው ቆሻሻው እዛ የማይኖር ከሆነ ይህን ያን ያክል ችግር የለውም ልንል እንችላለን። በመሰረቱ መጸዳጃ ቤት ውስጥ። ዝክር ማለት የተጠላ ነው እንጂ ሐራም አይደለም፣ የሚል አቋም ያላቸው በርካታ ሊቃውንት አሉ። ይበልጥ የሚወገዘው ነጃሳው ላይ ሆኖ የተጸዳዱ ባለበት ሰዓት ነው የሚከለከለው። ከዛ ውጪ በሁሉም ሁኔታ ላይ አላህን ማስታወስ ይቻላል፣ የሚል አቋም ያላቸው ፉቃሃዎች፣ የእውቀት ባለቤቶች አሉ። ነገር ግን በላጩ ተመራጩ፣ ብዙሃኑ የመረጡት መጸዳጃ ቤት ውስጥ ዝክር ማለት ይከለከላል። ቁርአኑን እዛ ውስጥ እንዲቀራ ማድረጉም እዚህ ውስጥ ነው የሚካተተው። ኢልም ራሱን የቻለ ክብር አለው። ንጹህ ቦታ ላይ ጥሩ ሆነ የተሟላ ሁኔታ ላይ ተኮኖ ነው ሊሰማም ሊነበብም የሚገባው። ስለዚህ የሚያጸዱበት ቦታ ላይ መስማቱን ማቆሙ የተሻለ ነው። ሀላል ሀራሙን የሚገልጽ እውቀት ልሙን ራሱ እንዲህ አይነቱ ቦታ ላይ መስማቱ ብዙ አይመከርም። ነገር ግን ቁርአኑ እስካልተነበበ ድረስ ገባ ወጣ ያሉ እስከሆነ ድረስ ሌላው ሙሓደራው ላይ የሰው ንግግሩ ላይ ነገሩ ብዙ ከበድ አይልም። ቁርኣኑ ላይ ግን ይበልጥ ጥንቃቄ ያስፈልጋል። ሌላኛው ጥያቄ እኔ ስደት እኔ ስደት ስመታ አስገድዶ ደፈረኝ እኔ አግብቼ አላውቅም እና ከፋራዬ ምንድን ነው የሚል ጥያቄ። ሴት ልጅ እንደዚህ አይነት ችግር ሊገጥማት ስለሚችል ነው በአላህና መጨረሻው ቀን የምታምን ሴት ልጅ ሙስሊም ያለ መሕረም እንዳትጓዝ የተባለው በበርካታ ሐዲሶች ነው። ሴት ልጅ ያለ ማህረም ቅርብ ሊረዳት ሊጠብቃት ለክብሯ ሊጨነቅ የሚችል ለአካለ መጠን የደረሰ ራሱ እንኳ በጸባይ ችግር ማይጠረጥር አጃቢ ጠባቂ ወንድ ሳይኖራት ሴት ልጅ በተለምዶ ጉዞ የሚባለን ርቀት እንዳትሄድ ብሏ ነብይ ሰለላሁ ዐለይሂ ወሰለም። ይሄንም በአላህ እና መጨረሻው ቀን ከማመን ጋር አያይዘውታል። በአላህ እና መጨረሻው ቀን የምታምን ሴት ያለ ማህረም አትጓዝ ብለዋል። ይህ የሆነው የሴት ልጅን ክብር ለመጠበቅ ነው፣ ከሰው አውሬዎች እሷን ለመታደግ ነው። ይህ ወንጀል ነው። ለዚህ ተውበት ማድረግ ያስፈልጋል። ከዚህ መማርም ያስፈልጋል። ሴት ልጅ ሳትፈልግ በትክክል በእውነት ተገዳ ከተደፈረች እሷ ላይ ወንጀል የለባትም። ለእንዲህ አይነቱ ተግባር የሚዳርጋትን አካሄድ በመሄዷ ወንጀለኝነቷ አይቀርም። ለምሳሌ ያለ መሐረም መሳፈሯ ራሱን የቻለ ወንጀል ነው። በዚህ መጠየቁ ሊኖር ይችላል። ነገር ግን የመደፈሩን የዝሙቱን ወንጀል እሷ ፈልጋ

ረስተው ያደረጉትን ተገደው ያደረጉትን ብሏል። ሌላው ጥያቄ አባቴ ሞቷል፣ ወንድሞቼ ክደንሻል አሉኝ። ሳገባ በቃዲ ኒካህ ታሰርኩኝ። ከዛም ዲኔን ስማር እንደማይበቃ አወኩኝ። ለእናቴ ነገርኳት። ከዛም በሸሪአ ፍርድ ቤት እናቴ እና የባለቤቴ ቤተሰቦች ሄደው አስተሳሰሩን። ግን በጊዜው ነፍሰ ጡር ነበርኩ። ይህ እንዴት ይታያል ያብራሩልኝ የሚል ጥያቄ ነው። አባት ከሌለ ወንድሞች በትክክል ክደንሻል ካሉ ተጠይቀውም በጊዜው ኒካህ ላስርም ካሉ ከወንድሞች ቀጥሎ ሌላ አጎት፣ ያጎት ልጅ፣ የወንድም ልጅ ኒካህ ሊያስር የሚችል ማንኛውም ሰው የሴት ልጅ ወሊ ተብሎ በሸሪያ የሚታወቅ ኃላፊ ከሌለ ይህኔ ሸሪያ ፍርድ ቤት ትክክለኛ ቃዲ ያሰረው ኒካህ ትክክል ነው፣ ምንም ችግር የለው። ከወንድሞች ቀጥሎ ከቃዲ በፊት ሌሎች ንካህ ማሰር የሚችሉ ከመኖራቸው ጋር እነሱ ሳይጠየቁ ከሆነ ሸሪያ ፍርድ ቤት የታሰረው ያወቁ ከሆነ ይሄ የተደረገው ናም ንካህ ትክክል አይደለም። እነሱ ማጽደቅ ነበረባቸው፣ ማወቅ ነበረባቸው። ባለማወቅ ከሆነ የተደረገው አባቴ የለኝም፣ ወንድሞቼ ክደንሽ አላሉ አላስርም አሉ። ስለዚህ ቀጣይ ንካህ ሊያስር የሚችል ቃዲ ነው በሚል በጊዜው ትክክለኛው መንገድ ሄደን ያሰር ነው የሚባል አይነት ንካህ ከሆነ እስከዛ የነበረው ችግር የለውም። ልጁም ህጋዊ ነው የሚሆኑ የሆነ መስፈርት የጎደለው የሹብሃ ኒካህ ነው የሚባለው። በዚህ መልኩ የተጸነሰው ጽንስ ምንም ችግር የለው። በአባቱ ስም መጠራት ይችላል። ከወንድም ከእህቶቹ ጋር እንደየትኛውም ህጋዊ ልጅ ወንድምና እህት ሆኖ መኖር ይችላል። ሌላኛው ጥያቄ አንድ ባል ሚስቱ አንድ ባል ሚስቱን አንዴ ፈቷት ነበር እና ድጋሚ ሲጣሉ ፈታሁሽ ፈታሁሽ አላት፣ ግን ቁጥር አልጠራም። ይህ እንዴት ይታያል? ኒካህ አልኳል ወይስ አለ የሚል ጥያቄ። የሱን እያ ነው የሚታይ። ፈታሁሽ ፈታሁሽ ሲል ሁለት መፍታት ፈልጎበት ከሆነ ሁለት ይሆናል። ፈታሁሽ ብሎ እንደገና ፈታሁሽ ሲል ያንኑ የመጀመሪያውን ማጠናከር፣ ግልጽ ማድረግ፣ ማሳወቅ ፈልጎ ከሆነ የደገመው እንደ አንድ ነው የሚታየው። እሱንያውን ገልጾ እውቀት ያለው ሰው ጋር ቀርቦ መጠየቅ ይኖርበታል ይበልጥ ለማረጋገጥና ለማጥራት የኔው ጥያቄ በጣም የሚወዳት ጓደኛ የነበረች በባለቤቴ በኩል ነበረ የማውቃት። በተጣላን ቁጥር ለሷ ይነግራታል ሁሉንም ነገር፣ እሷ ለኔ ትነግረኛለች። እኔም ለባለቤቴ ለምን እንዲህ ትላለህ ስለው ከዚህ በኋላ እሷ ጋር እንዳታወሪ ካወራሽ ኒካህ ይወርዳል አለኝ፣ እሷ ጋር ከተነጋገርሽ አለኝ። አሁን አልነጋገርም ግን ማናገር ፈልጋለሁ፣ ባለውለታዬ ነች። ኒካሁ ይወርዳል ባናግራት የሚ የሚል ጥያቄ ነው። እሱ የፈለገው ከእሷ ጋር እንዳታወሪ ማስፈራራት ብቻ ከሆነ ይሄን ሲል አላማው ፍላጎቱ ፍቺ ካልሆነ ማናገሩ ኒካሁን አያወርድም። በትክክልም እሱ ካናገረቻት ፈታለሁ ብሎ ወስኖ ፍቺን አቅዶበት ከሆነ ይሄን ያለው ያው እሷን ማናገሩ ኒካሁ እንዲወርድ ያደርጋል። ለሱ ይሄን ማዘዙ አይፈቀድለትም። ከሙስሊም እህት ጋር ከጓደኛ ጋር አትናገሪ ብሎ መከልከል አይገባም። የጸባይ ችግር ካለባት መብቱ ነው። አንቺም እሺ የማለት ግዴታ አለብሽ። አይ ብሎ ያለምንም ምክንያት እንኳ እሱ ቢከለከል በሱ ኒካህ ስር እስካለሽ ድረስ እሺ ማለት ተገቢ ነው። ችግሩን ለመፍታት እሱን ማናገር ያለ የከለከለበት ምክንያት ምን እንደሆነ ማወቅ ሁሉን ነገር ከእሷ ጋር አልነጋገርም፣ መናገር ያለብኝም ግን እንድናገር ፍቀድልኝ፣ ይሄን ማቀብህን ገደብህን አንሳ ማለቱ የተሻለ ነው። የሆነ ሆኖ ግን እሱ ካናገርሽ ፈታሁሽ፣ እገሊትን ካናገርሽ ትፈቻለሽ፣ እገሊት ከመጣች ትፈቻለሽ፣ እገሊት ቤት ከሄድሽ ንካሁ ይወርዳል መሰል ነገሮችን ካለ አንድ ባል ይሄን ሲል በትክክልም መፍታትን አስቦ ከሆነ ንካሁ ይወርዳል። ማስፈራራትን፣ ማስጠንቀቅን ወይም እንደ መሃል ላይ ይሄን መጠቀምን ፈልጎ ከሆነ በዚህ ንካህ አይወርድም። ከፋራ ነው ሊወጅብበት የሚችል የንካህ ጉዳዮች ሲሆኑ በተቻለ ያክል ጠንቀቅ ማለት አዋቂ ዘንድ በአካል ቀርቦ መጠየቅ፣ ቀጥታ ደውሎ መጠየቅ፣ ባልና ሚስት አብረው ሆነው ማማከርና ሀሳባቸው መግለጹን። የሚሻል ሌላኛው ጥያቄ የምኖረው ሳውዲ ነበረ። ባለትዳር ነበር። ክሱ ምንም አይረዳኝ። እኔ ከሱ ጋር አስር አመት ትግስት አድርጌ ጠበቅኩኝ። ከሶስት ወር በላይ ምንም አይነት እርዳታ ካላደረገ ኒካህ ይወርዳል ይላሉ። እንዲሁም አንድ ኡስታዝ ሰውዬው ፈትቼ ሻለሁ ካላለ አርባ አመትም ቢሆን አይፈታም አሉ። ሱዳኒ ነው ዛሬ ደውሎ ግን ከፈታሁሽ ቆይቻለሁ አለኝ። እኔ የሰማሁት ግን ዛሬ ነው። ስለዚህ ሶስት ወር መጠበቅ አለብኝ ዒዳ እንዲወርድ፣ ወይስ ለረጅም ጊዜ አብረን ስላልነበረን ኒካሁ ወርዷል ያብራሩልኝ የሚል ጥያቄ ነው። ጋብቻ በዚህ መልኩ መመራት መያዝ የለበትም። ባል ሚስቱን ፈቶ ይሄን ሁሉ ጊዜ ሳታውቅ መኖር የለባትም። በኒካሁ እስካለች ድረስ ባል ባለቤቱን መጠየቅ፣ የሚያስፈልጋትን ነገር ማድረግ፣ ጋብቻው የማይፈልገው ከሆነ በአግባቡ በክብር መመለስ፣ መፈታት ያለበት ችግር ካለ ለመፍታት መጣር ይገባቸዋል እንጂ ይህን ሁሉ ጊዜ ኒካሁን አውርዶ ሳይነግር መቆየት የለበትም። ወንድ ልጅ ካገባ የባለቤቱን ወጪ መሸፈን፣ የሚያስፈልጋትን ነገር ማድረግ ግዴታ አለበት። ሳታውቅ ረጅም ጊዜ ተፈታ የቆየች ሴት ስትሰማ ዒዳ መቅጠር አለባት ወይስ የዒዳው ጊዜ ካለቀ ዒዳውም ይጠናቀቃል። ይህ በፍቅህ ሊቃውንት መካከል ኺላፍ ያለበት ጉዳይ ከሦስቱም ታዋቂ መዝሐቦች ሊቃውንቶች ውስጥ ዒዳ የሚጀምረው ፍቺ እንደተጠናቀቀ ነው። ባል ፈታሁ እንዳለ ነው። ባል ፈታሁ እንዳለ ጀምሮ ሴት ልጅ ሦስት ጊዜ የወር አበባ ማይታ ምትጸዳበት ጊዜ ካለፈ፣ የሞት ዒዳም ከሆነ አራት ወር ካስሩ ቀን ካለፈ ዒዳዋ ያልቃል። እሷ ባሰማም ባታውቅም ዋናው የፍቺው ምክንያት መከሰቱ ነው። ሞት ከሆነ ከሞተበት ሰዓት ጀምሮ፣ ፍቺ ከሆነም ፈታው ካለበት ሰዓት ጀምሮ እሷ ባሰማም የዒዳው ጊዜ ካለቀ ዒዳውም አብሮ ያልቃል የሚል አቋም አላቸው። ነገር ግን የተወሰኑ ፉቀሃዎች ከማልክዮችም ከሐንበሊዮችም ሴት ልጅ ካወቀችበት ጊዜ ጀምሮ ነው ዒዳ የሚቆጠረው። ሳታውቅ ዓመት ብትቆይ እንዳወቀች እንዳዲስ ትቆጥራለች። ወራት ብትቆይ እንዳወቀች እንዳዲስ ትቆጥራለች ሲሉ ኋላ ላይ ጭቅጭቅ እንዳይመጣ ፈቶ መልሶ ክዶ አልፈታሁም እንዳይል ሲፈታ ሚስት ባሰማም ሌላ ሰው ሰምቶ አውቆ ከሆነ ማስረጃ ካለ ከፈታበት ጊዜ ጀምሮ ዒዳም ያልቅበት ያክል ጊዜ ካለፈ ሴት ልጅ ያወቀችው ከዚህ ጊዜ በኋላ ከሆነ ኒካህዋም ዒዳዋም አልቋል። ማስረጃ ከሌለ ግን በላጩ ከሰማችበት ጊዜ ጀምሮ ዒዳ መቁጠሯ ነው ተብሏል። ይሄ የተሻለ ከላፍም ለመውጣት ለመጠንቀቅም መፈታቷን ከእሷ ውጪ ሌላ ሰው ያውቅ ከነበረ እሷ የሰማችው ሶስት ጊዜ ኃይ ሳይቶ ከሚጠራበት ጊዜ በኋላ ወይም ከሶስት ወር በኋላ ከሆነ ዕዳ መቁጠር አይጠበቅባትም። ማንም ካልሰማ ባሏ ለእሷ ከአመት በፊት እኔ ከፈታሁሽ ቆየ ካላት የዕዳ ጊዜ ከወራት በኋላ ከሆነ ይሄን የሰማችው ዕዳዋን ብትቆጥር የተሻለ ይሆናል በሁሉም ሁኔታ ላይ እሷ ካወቀችበት ጊዜ ጀምሮ ነው ዒዳ መቆጠር ያለበት የሚሉ ሊቃውንትም ስላሉ። ስለዚህ በዚህ መሰረት ሄዶ ዒዳን ቆጥሮ ከጥርጣሬ ወጥቶ ራስን ነፃ ማድረጉ የተሻለ ይሆናል ወላሁ <سؤال> ተዓላ <سؤال> አእለም። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።